ሰውየው ሙስሊም ከሆነ ህግ አለው። ቢያንስ ቢያንስ የሰው ሀቅ እንዳትነካ፣ የጎረቤት ሀቅ ጠብቅ። ካረድክ አንድ እግሩ ለጎረቤት ስጥ። ይህ ይበራል አንልም። እስልምና ስትገባ ገባ አላህን ይዘህ ነው የምትኖረው። አለቀ። አምተውና አለ ወደ እስልምና ና አንልም። አምተን የሚሰጣው አላህ ነው። አሸቀና አይደለም። ኖ ጋይስ ስታፕ ነው። ጀነትን ግን ታገኛላችሁ። እነዚህ ሰዎች ራሳቸውን ችሎ መቆም ማጣታቸው ጦር መሳሪያ የያዘ የመንግስት ወታደር ወጥቶ አገልጋዩን ለምን ይቀበላል? የሚለው ጥያቄ እና ማማሲያ ይዞ እንዲወጣ ነው የምትፈልገው? እዚያ ደረሰኝ ጌታዬ።

አዳዲስ መረጃዎችን እየቀርብ ያለው እነዛን ቪዲዮችን እንመለከታለን። ለዚ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡ ነው ነባሮችና ቻናል ማ ሁላችን ቪዲዮ በላይክ እንጀምረዋለን። ለእስላሞች ቻናል ላይ የለም ቀጥታው ለዛሬ ቪዲዮ በመጀመሪያ ኢድ ነው እንግዲህ ዛሬ እንዴት ነው አላማረብኝም። ለሁላችሁም ኢድ ሙባረክ ብያለውኝ እንኳን አደረሳችሁ። በመላው ኢትዮጵያም ከኢትዮጵያም ውጭ ለምትኖሩ ሙስሊሞች በሙሉ እንኳን አድረሳችሁ ማለት ይፈልጋለሁ። ኢድ በኢትዮጵያ በደማቅ ሁኔታና በአማረ ሁኔታ ተከብሮ አልፏል። እጅግ በጣም ሰላማዊ በሆነ ሁኔታ ብዛታችን ኩፋሮችን አስደንግጧል። አንድነታችን ብዙ ኩፋሮችን አነጋግሯል። አልሐምዱላህ ረብልዓለሚን። እንኳን አድረሳችሁ በድጋሚ እያልኳችሁ በጋዛ እጅግ በጣም በሚያሳዝን ሁኔታ ፍልስጤማውያን ኢድን አሳልፏል። እንሆ ወደ ኢድ ቪዲዮዎች ተመልክቶ እንግዲህ አዳነች አቤቤ አንድ የሰራችው መልካም ነገር በአደጋ ምክንያት ሁለት እጆቹን ያጣውና ከንቲባ አዳነች አቤቤ የኢፍጣር ፕሮግራም ባደረጉበት ወቅት ወደ ሚዲያ ይዘውት የወጡት ይህ ግለሰብ አሁን ላይ የቤት ስጦታ እንደተሰጠው ተመልክቻለሁ። ከንቲባ አዳነች አቤቤ ለአቅመ ደካሞች የኢፍጣር መርሃግብር ባደረጉበት ወቅት ሁለት እጆቹን በአደጋ በማጣቱ ምክንያት መመገብ እንኳን የማይችለው እና የሶስት ልጆች አባት የሆነው አቶ አባስ መኮንንም የመኖሪያ ቤት ችግር ላይ መሆኑን በመታወቁ ቅድሚያ እንዲሰጠው በተወሰነው ውሳኔ መሰረትም በትናንትናው እለት የኮልፌ ቀራኔዮ ክፍለ ከተማ በዓሉን ምክንያት በማድረግ ቤት እንዳስረከበው ለመመልከት ችያለሁ። ይህ እጅግ የሚያስደስት ነገር ነው። የብዙዎቻችንን ልብ የነካው ይህ ግለሰብ አሁን ላይ ቤት እንደተሰጠው ተመልክቻለሁ። መልካም ቀን። በአዳነች አቤቤ ኮርተናል። እጅግ በጣም ደስ ይላል። አልሐምዱላህ። ዘንድሮ እንግዲህ ለሙስሊሞች ነው ማለት እንችላለን። ብዙዎች ሀገሪቷ የኢስላም ሀገር ሆነች በማለት ሲንጫጩ ነበረ። መልካም የሚሰሩ ሰዎችን ሁሉ አላህ እስልምናን ውፍቃቸው ኩፋሮች እንግዲህ እነ ማስተራብነት እነዚሁም ሌሎች ታዋቂ ሰዎች እንኳን አድረሳችሁ ብለውናል ለመላው እስልምና የእምነት ተከታዮች ለጓደኞቼ ለወዳጆቼ በሙሉ እንኳን ለ2017 ዓመተ ምህረት 1446ኛው ኢዳል ፈጥር በዓል በሰላም አደረሳችሁ እያልኩኝ በዓሉ የሰላም የደስታ እንዲሆንላችሁ መልካም ምኞቴ ነው መልካም ቆይታ ይሁንላችሁ እንግዲህ አላህ ሱብሃነሁ ተዓላ እስልምና እስልምናን ይውፍቃችሁ በእስልምና ላይ ጥሩ አመለካከት ላላችሁ ሰዎች በሙሉ እያልኩኝ ታኩር በጣም የሚያሳዝነኝና የሚያስቆጨኝ አንድ ነገር አለ ይላል እዚህ ያደረሰኝ ጌታ ነው በጣም ሰርቺ ሽትቢት ምናምን ሀብታም ሰደቃ ምናምን ካልችግረኝ አላጥፋውም። ታኩር የተናገረውን ነገር እንደሰማችሁትኝ፣ ታኩርን እንግዲህ ሶሻል ሚዲያ ላይ እናውቀዋለን። እጅግ በጣም ጥሩ ነገሮችን ሲናገር አንዳንድ ጊዜ ስለ ኢስላም ያለው አመለካከትም ደግሞ ደስ እንደሚል እንመለከታለን። ሞር ከኔ ጋራም ቲክቶክ ላይ እንተዋወቃለን። ኢስላማዊ ቪዲዮዎችን በደንብ ይከታተላል፣ ሪፖስት ያደርጋል እና ዘፈን ሲያወጣ በጣም ተናድጄበት አዝኜበት ነበር። ዛሬ ላይ የተናገረው ነገር ግን እጅግ በጣም ደስ ይላል። አላህ ስብሐነሁ ወተዓላ የሚፈልገው ወንጀል ከሰራን በኋላ ወደ እሱ እንድንመለስ በስራችን እንድንቆጭ ነው። ስለዚህ ታኩርን ምመክረው ምክር ቢኖር አሁንም ጊዜ አለክ፣ መቆጨትህን መጠቀም ትችላለህ። ወደ አላህ በመመለስ የሰራኸውን ዘፈን በማስጠፋት ገንዘቡም ደግሞ አይጠቅምህም። በሀራም የመጣ ገንዘብ እንግዲህ ነጌ እንግዲህ ትጠየቅበታለህ። ሰደም ከዛ ከተገነባ አላህ ሱብሐነሁ ወተዓላ ዱዓንም አይቀበልም። ስለዚህ ወደ አላህ ሱብሐነሁ ወተዓላ ተመለስ ይሻላ። እሱ አላህ መሐሪ ነው። ተጸጻች ባሪያ አለኝ፣ ወደ እኔ ባሪ ተመልሷል፣ ምሬዋለው ይላል። ስለዚህ የአላህ እዝነት ሰፊ ነው። ወደ አላህ ተመለስ እላለሁኝ። ሙስሊም ከሆን ህግ አለ ይላል ሰውየ ሙስሊም ከሆነ ህግ አለው። ቢያንስ ቢያንስ የሰው ሀቅ እንዳትነካ የጎረቤት ሀቅ ካረድክ፣ አንድ ግሩ ለጎረቤት ስጥ፣ አካፍል። ስትበላም በጋራ ብላ፣ ስትሰግድም ጀማአ ስገድ። ለብቻ ብቻ ጥሩ አይደለም። አረፋ ከሆነም አርደህ ለድሃስ አታካፍል? ይዛ ትግባ? ህግ ነው እኮ ይሄ፣ ህግ ነው። እንደኛውን ህገ መንግስት አንቀጽ አንድ አንቀጽ ውለት አልተባለም እንጂ ህግ ነው። እና ሰው ያምናል፣ ያርዳል፣ ያካፍላል፣ ካለው ይሰጣል፣ በሽተኛ ይጠይቃል፣ ሲሞት ይቀብራል። ይሄ ህግ ስለነበረ አብዛኛው ተስማምቶ በፍቅር ኖሯል። ችግር የለም ማለት ግን አይደለም ችግር ነበረ። አሁን የሚሻለ ምንድነው ያላችሁ እንደሆነ ሙስሊሞች ሙስሊም ሁኑ፣ ሙስሊም ከሆናችሁ በቂ ነው። ክርስቲያኖች ክርስቲያን ሁኑ፣ ክርስቲያን ከሆናችሁ በቂ ነው። ክርስቲያን ግደል አይል ሙስሊም ግደል አይልም ስረቃ አይልም ሁለቱም ስረቃ አይልም ሙስሊም የሚኖረው ኑሮ ነው ሙስሊም ካበለ ቀኑ ዘነበለ ይባላል ሙስሊም ኳሽ ቀኑ ተበላሽ ይባላል ሙስሊሞች የሰው haqqan በኢድ ቀን ማካፈል የሚባል ነገር አለ እንደዚሁም ዘካችንን በአግባቡ ማውጣት አለብን አላህ Subhanahu Wa እንግዲህ ለምን አሰጥቶናል አልহামዱሊላህ ይንበል ኢድን አስመልክቶ እንግዲህ ሰለምቴዎች በጣም እያኮሩ ነው የሚገኙት አንዷ ሰለምቴን እስቲ እንስማት ሰለምቴዎች ከኛ በላይ ብዙ ስራ እየሰሩ ይገኛሉ። ካፊሮች በአሁኑ ሰዓት እምነታቸውን ለማሰራጨት ይሄን እንግዲህ ትክክለኛ ለሆነን እምነት ይዘው እየለፉ ይገኛሉ። እኛስ ትክክለኛውን ዲን ይዘን እየለፋን ነው ወይ? ቤታችን ውስጥ ቁጭ ብለን አይደል ያለነው? ፈዘን አይደል ያለነው? እነዚህ ሰለምቴዎች ግን የሚገርም ስራ እየሰሩ ነው ያሉት። አላህ በስልምና ላያጽናቸው። ሌላኛዋ ሰለምቴ ደግሞ ይቺ ነች ከዚህ በፊት በጣም የሚደብሩ ነገሮችን ትሰራ ነበር። ዛሬ ላይ እንግዲህ ወደ ኢስላም መታ እስልምናን እየሰበከች ትገኛለች። ያንን አስመልክቶ ብዙ ኩፋሮች በፊት በምሰራው ነገር እያሳቀቋት ነው የሚገኙት። ይበራል አንልም። እስልምና ስትገባ አላህን ይዘነ ምትኖረው አለቀ ወደ እስልምና አንልም። አላህ ነው አሸቀን አይደለም። ኖ ጋይስ ጀነትን ግን ታገኛላችሁ ማለት ነው።

አመስግናችሁን አማደርን አማደር እኔ መሰለ ምን ያህል ሰላም አለ። ስለዚህ ከራሳችሁ ጋር መታረቅ ነው ማለት ነው። ስለዚህ ከራሳችን ጋር ታርቀን አንድ ወር ጾመናል። ኮንግራጁሌሽንስ አልሐምዱሊላህ። አንደሳላችሁ ሁላችሁም ለፈጣሪ ለታዘዛችሁት ይስማችሁ፣ ጾማችሁን ይስማችሁ፣ ዱዓችሁን ይስማችሁ፣ ሁሉን ነገር ይስማችሁ። ልባችሁ ያቀናበት መንገድ ላይ ሁሉ ነገር ይዝግላችሁ። ላይ ቤት ሆናችሁ ከልባችሁ ታደርጉ ደግሞ ኔክስት ይር አላሁ ስብሃነሁ ወተዓላ የራሳችሁን ነገር ይስጣችሁ። የራሳችሁ ቤት ለዒድ የምታደርጉበትን ጊዜ አላህ ያምጣላችሁ። አሜን። በራሳችሁ ማዳም የምትሆንበትን ቀን አላህ ያምጣው። አሜን ኢቭን ባሁን እንኳን ባላችሁበት ቤተሰቦቻችሁን ረድታችሁ ቤተሰቦቻችሁ የሚኮሩባችሁ አድርጎታል። ልጄ ሰው ቤትም ሆነ መንገድ ላይም ሆነ ትልቅ ቦታም ሆነ ቤተሰቦቻችሁ የሚኮሩባችሁ ልጆች አድርገዋል። እና አላህዬ ይሄ እንደ ጾማችሁን ጾማችኋል። መንገድ ላይ ሆነው እየሰሩ ሰው ቤት ሆኖ እየተሯሯጡ ለኛም እየሮጡ ነው። ለሀገራችን የተሯሯጥን ሁላችንም አላህ ሁላችንም ይክፈለን፣ የዋጋችንን ይልን። በኋላ ልጆቻችንንም እንሰራ አላህ ያድርገን። አሜን። ዋናው ነገር የሀቃችንን በልተን ማለፍ ነው እና ለመላው የሙስሊም ማህበረሰብ በሙሉ ማለት ነው ዊ ዲድ ኢት ኢድ ሙባረክ። አሁን ነገ ደሞ ሄደን ጠዋት ሲሪየስሊ ሲሪስሊ እንደዚህ ተኳኩሎ መሄድ የለም። ነገ ተብሏል፣ እያንዳንድሽ ማለት ነው ነገ በጀማ በሚካሄድበት ሰዓት ሁልሽን ይሄ ማይካፕሽን ምናምን፣ ሁለት ቀን ተመክረናል አያረጋሉ ብለዋል። ያዩትም ነው እንግዲህ መጥቶ የነገሩ ነው። ስታዞቹ እንዳትሄዱ ዋ ፏ ብላችሁ በንጽህና ሆናችሁ ትሄዱና እንዳታሳፍሩኝ።

ነቃ በሉ አይጠብቃችሁም። አይናችሁን የጨፈነባችሁ ብላችሁ ኢድ ሙባረክ ማይ ፈርስት ኢድ ኔክስት ይር ኢንሻላህ ስንገናኝ ማለት ነው። በስብዕናችን ከፍ፣ በስነ ምግባር ከፍ፣ በጨዋነት ከፍ፣ በልግስና ከፍ፣ ለሌላው ነገር ዝቅ፣ ላለመስረቅ ዝቅ፣ እጅ ላለመስጠት ዝቅ ለዛ ለዛ ዝቅ ለከፍታ ለከፍታው ደግሞ ከፍ የምንልበት ያደርገን ታዛዥነታችንን የሚጨምርልን ያደርግልን ሁላችንም የአላህ መንገድ ሳንተው እንሻላ ኔክስትር ንገ እንደዚሁ በልባቸው ሙልት እንዳለ እነዚህ እኮ ሙስሊሞች ናቸው አየሻት ሙስሊማ ተነስነ ምግባሯ ይጠይቀው ሙስሊሙ ታማኝነቱ እየተባለን የምንሆን ያደርገን አላህዬ ደግሞ ምንም አይሳለውም ጀነት ያገናኛ ነው የእስልምና ጾም ማለት ነው ሌላ ሰው ጾሙ ሌላሉ ግን ምን ያህል ስትሮንግ ነው ቁጭ ብዬ አይደል ቁጭ ብዬ ነገር ከሰዓት ስንመጣ እናወራበታለን እንዴት እንደነበረ ጾሜ ቱሞሮ ኦኬ ዘ ሆል ጆርኒ እንጨርስና ነገ እናደርጋለን የአንድ ወሯን እንትን በቃ ኢድ ሙባረክ ማይ ላቭ ሁላችሁንም ኢድ ሙባረክ ወዳችኋለሁ በርቱልኝ ስብሓነሁ ተዓላ አንድ የሚለው ነገር አለ። ወላ ተሂኑ ወላ ታህዘኑ። ስብሓነሁ ተዓላ ምንድን ያለው ሰዎች በምትሰሩት ወንጀል ይገስጿቸዋል፣ እኔ ደግሞ በተውበታችሁ ነው የምመራችሁ። ወይም ደግሞ የመገዝዛችሁ ይላል። ይቺ ሴት ወደ እስላም መጣለች፣ ወንጀሏ በሙሉ ተሰርዞላት ወደ እንግዲህ ሐሰናት ተቀይሮላት ሊሆን ይችላል። ነገር ግን ንጹሕ ሴት ሆናለች ንጹሕ ገና የተወለደች ሴት ሆናለችና በፊት በሰራችው ነገር እየገዘጿት እያሸማቀዷት ትገኛለች። እሷ ግን ወደፊት ቀጥላለች። በእስልምና ተደስታ እጅግ በጣም የሚያምር ለውጥን እየተመለከትንባት እንገኛለን። አላህ በእስልምና ላይ ያቆጅሽ እንግዲህ ብዙዎችም ወደ ኢስላም እንዲመጡ ሰበብ መጥቶኝ ያድርግሽ። ረመዳን አልቋል፣ ነገር ግን ኢባዳዎች አላለቁም። ረመዳን አለቀ፣ በዛ ውስጥ በረመዳን ውስጥ የነበሩ ኢባዳዎች ግን አሉ። ሰላተ ተራዊሕን ሰግዱ። የሰላተ ተራዊሕን ጥፍጥና የቀመሰ ሰው ያንን ጥፍጥና ከረመዳን በኋላ ባሉት ቀናቶች ሌይል ላይ ቂያመል ሌይልን እየሰገደ ያንን ጥፍጥና እያጣጣመን መቀጠል ይችላል። ዘካተል ፊጥርን ሰጥቶ የሰደቃን ጥፍጥና የቀመሰ ሰው ከረመዳን በኋላ ባሉት ቀናቶች ሰደቃን እየሰጠ የሰደቃን ጥፍጥናና አጅር እያገኘ መቀጠል ይችላል። ሌላው ደግሞ ጾም፣ ከረመዳን በኋላ ባሉት ቀናቶች ሱና የሆኑ ጾሞችን እየጾመ የጾምን ጥፍጥና የጾምን አጅር እየተካፈለ መቀጠል ይችላል። ጀዐለኒላሁ ወኢያኩም ሚነ ታቢቲን ሰላሙ ዐለይኩም እውነቱን ለመናገር ረመዳን ሲያልቅ እኛም ከመስጊድ እንወጣለን፣ ከኢባዳ እንወጣለን። እንደዚሁም ደግሞ ብዙ ወንጀሎች ውስጥ ተመልሰን እንገባለን። ያ መሆን የለበትም። በረመዳን ልንጠቀምበት እንግዲህ ይገባ ነበረ። ያ አልፏል። አላህ ከተቀበላቸው ባሮች አድርገን። ከረመዳን በኋላ ደግሞ እንደ ረመዳን መቀጠል ባንችል እንኳን የተወሰነ ከረመዳን የያዝናቸው ብዙ ነገሮች አሉና እነዛ ነገሮች ላይ መጠናከር በኢባዳ ላይ እንደዚሁም በ ሰብር ላይ መጠናከር ያስፈልጋል። ያው ረመዳን ወር እንግዲህ መጣ፣ ከዛን ረመዳን ውስጥ ጥሩ ሆነን ከረመዳን በኋላ ከወጣን እኛ የረመዳን ሙስሊሞች ነን። ረመዳን ውስጥ ብቻ አይደለም ሙስሊምነቱ የሚያረጋግጠው። ስለዚህ ረመዳን አንድ ህይወታችን የምናስተካክልበት ለቀጣዩ እንግዲህ ረመን እስከሚመጣ ድረስ ላሉት ወራቶች ደግሞ ግብአት ኢማን የሚሆነን ወር ነው እንጂ ሙሉ ረመን ውስጥ ኢባዳ ስናደርግ ቆይተን ወደ አላህ ተመልሰን ከዛን ረመጣን እንደወጣ ሼጣን እንደተፈታ በሂዱ ቀን ጭፈራ ጀመረን ከዛው ወደ መስጊድ እንግዲህ መምጣትም ትተን ከመስጊድም ወተን በኢባዳ ላይ መሳነፍ ተገቢ አይደለም። ኢንሻአላህ ወደ ቀጣይ ቪዲዮ ስታቻለሁ። ሃይማኖታችንን እንፈትሽ ብሏል። ኩፋሮች ግን በዚህ ንዴት ተሰምቷቸዋል። የድሮ ቃል የሆኑ

ከሰዎችም ከጋኒኖችም ብዙዎችን በእርግጥ ለገሃነብ ፈጠር፣ ይላል። ስለዚህ ብዙዎችን ለገሃነብ ከፈጠረ ገሃነብ ከተፈጠሩት መካከል እኔ አለመሆኔን በምን አውቃለሁ? ይህ ጥያቄ ነበር። እንዴትስ አንድ ሰው ኃጢአት ሳይሰራ ገና ሲፈጠር ለገሃነብ እንዴት ሊፈጠር ይችላል? ነገር ግን ከጅኖችም ከሰዎችም ብዙዎችን የተሰበሰበ ሆነው ገሃነምን እሞላለው በማለት ቃሎተን የተረጋግጧል ይላል። ቁርአን ላይ ነው ሱራ 32 ቁጥር 13 ላይ። ስለዚህ ያነበብኩት ሁለተኛው ክፍል ይሄ ነበር። የመጀመሪያው ሱራ 7 179 ላይ ነበር። ሁለተኛ ያነበብኩት የቁርአን ክፍል 32 13 አካባቢ ያለው ነው። ብፈልግ ለሰዎች ሂዳን ወይም ደግሞ ምሪትን በሰጠኋቸው ነበር፣ ግን ለገሃነም ቃል ኪዳን ገብቻለሁ። ለምን አብዛኞቹን ወይም ብዙዎቹን ከጋኒንም ከሰዎችም። ጋኒን ማለት በአረበኛ ጅኒ ማለት ጅኒ ማለት አረበኛ ነው፣ አማርኛ ጋኒን ማለት ነው። ስለዚህ ጋኒኖችንም ከሰዎችንም የተሰበሰቡ ነው። ጋን ምንም ሆናለሁ በማለት ቃሉት ከእኔ ተረጋግጧል። እንግዲህ شباب مسيحية ጋዜጠኛው ኡስታዝ አቡበከርን ሲያናግረው የነበረው ማለት ነው። ከዚህ በፊት እኔ ማውቀዋለሁ የሆነ ቸርች ነገር ላይ ብዙ ጊዜ ይሳተፋል፣ ጋቢም ለብሶ ምናምን ኦርቶዶክስ ነገር ላይ በደንብ እንደሚያከር ነው ማውቀውና ይህንን ንግግር በማለፉ በጣም ተበሳጭተውበታል። ሃይማኖታችን አችን አይፈተሽም እስከማለት ድረስ ደርሰዋል። ይህ ደግሞ ጭፍን ጥላቻቸውና እውቀት እንደሌላቸው ያሳያል። እምነታቸውን መገምገም አለባቸው። እምነታቸውን ማወቅ አለባቸው። ክርስትናን ብታቁ ሙስሊም ትሆኑ ነበር ብሎ ነበር አንዱ ወንድማችን እና እምነታቸውን አንብቡ። በዚሁ አጋጣሚ ማለት እንፈልጋለን፣ ሁሱ ስለ ሻዋል ጾም ይነግራቸዋል። አሰላሙ አለይኩም ረመቱላ ወበረካቱ። ሰላም ናቸው? እንዴት ናቸው? ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ ብላል።

ከቻላችሁ በተከታታይ በተጾማቸው መልካም፣ ካልተቻለ ግን እያቆራረጣችሁ መጾም ትችላላችሁ እስከ ወሩ መጨረሻ ድረስ። ዋናው ስድስት ቀን ጾሙ በእነዚህ በዚህ ባለው ወር ላይ ማለት ነው። ይህን ቀባ ያለባችሁ ቀድማችሁ ብታወጡ መልካም ነው። ከዚያ በኋላ ሱና ትጾማላችሁ። ሰላም አለይኩም። እንግዲህ ሻዋልን ጾም ኢንሻላ በደንብ አድርገን በመጾም ከረመጣን በኋላም እንግዲህ ያው ይህንን ስድስት ቀን በመጾም አመቱ ሙሉ እንደ ጾምን ይቆጠርልናልና እንደ ቀላል አንየው። ጭንቀታችሁ እንዲወገድላችሁ ትፈልጋላችሁ ጭንቀት እንዲወገድ ጭንቀት እንዲወገድ እህቴ ዚክር አብጂ እስቲክፋር አብጂ ሰላት አብጂ ዚክር የመንፈስ እርካታን ያመጣል አላ ቢዚክሪላህ ተጥመኢን ልቁሉብ አዋጅ ንቁ አላህም በማውሳት ልቦናዎች ይረጋጋሉ አውሮፓዎች ጭንቀት ውስጥ ወደቁ ገንዘቡ ምኑ አለ ደስታ ግን ራቃቸው በምን ምክንያት አላህን ራቁ ደስታ የሚመጣው አላህን ስንቀርብ ነው ከአላህ ጋር ግንኙነት ያማረ ሲሆን ደስታችን የተሟላ ይሆናል። ስለዚህ አላ ቢዚክሪላሂ ተጥመኢኑል ቁሉብ፣ አላህን እናውሳ። ሱብሓናላህ፣ አልሐምዱሊላህ፣ አላሁ አክበር፣ ሰላት አለነቢ፣ እንደዚሁም ኢስቲግፋር የመሳሰሉት መከራን፣ ጭንቀትን ያስወግዳሉ። ደስተኛ ሃያትን ለመሆን ዛሬ መልካም ነገር ላይ እንገኝ። ሰላሙ አሌይኩም ወራህመቱላሂ ወበረካቱ። አላህ ጭንቀት ያለባችሁ በሙሉ ጭንቀታችሁን ያስወግድላችሁ። ብዙዎቻችን ጭንቀት እንዳለብን ይታወቃል። ስለዚህ የኡስታዝን መልዕክት እንጠቀምበት። የማይቆመው እምነት ሽ መሲ በቃ እነዚህ ሰዎች ራሳቸውን ችሎ መቆማ ቃታቸው አሁን ደግሞ ብሎ ብሎ በአዛም መጡ። አሁን እኮ እስ ስተ ራሱ በእነሱ መቅናት ልጀምር ነው። ብቻ ግን የምር ወላሂ የሆነ ስልጭት የሚል ነገር ታቃላች እንደዛ ነው፣ በቃ ስልጭት ያሉኝ ወላሂ በጣም ግርም ይሉኛል በተደጋጋሚ ነው እንደዚህ አይነት ጫወታዎችን የሚጫወቱት ድራማዎችን የሚሰሩት ሙስሊሞች ነበርን ከዛም ጴንጤ ሆንም በማለት ድራማ ያሰራሉ በእስልምና ነሺዳዎች እንደዚሁም ደግሞ በተለያዩ ከእስልምና ጋር በሚገናኙ ነገሮች እኛ ጋር በመለጠፍ እንደዚህ አይነት ቪዲዮዎችንም ያሰራጃሉ እንግዲህ አንድነቱ ሰብሰብ ብላችሁ ወደ ኢስላም ብትመጡ ይሻላል። ጠጋ ጠጋ አያዋጣችሁም፣ የጀሃነም ሰዎች ነው የምትሆኑት። ነገር ግን ጠቅድላችሁ ወደ ኢስላም በመግባት የጀነት ሰዎች ሁኑ እላችኋለሁ። ወደ ቀጣይ ብዶስታችኋለሁ። ጩፋ እንግዲህ በቅርቡ ታግዷል። መታገዱን አስመልክቶ የሰጠው ምላሽ ይሄ ነው። ሴት ልጅ አሳሳች ነች ለሚለው ምላሽ ውስጥ ሰጥቷል። እንግዲህ ሴት አሳሳች ናት የሚል ምልከታ ብዙ ማህበረሰብ ውስጥ ነው ነው ያለው ብዙ ካልቸር ውስጥ ነው ያለው ቁርአን ሴት ልጅ ከዚህ ፍጹም ነው ያጸዳት ይሄ የተሳሳተን ሐሳብ ነው ያፈረሰው ክልከላው ለሁለቱም ነው ወላተቀረባ ሃዚህ ሸጀራ ነው የሚለው ክልከላው ለሁለቱም ነው ሲያጠፉ ሁለቱንም ነው ቁርአን ይወቀሰው በልንደውም ሱረቱ ጣሃ ላይ ስፔሲፊካሊ ሲወቅስ የምናገኘው አደምን ነው። ስፔሲፊካሊ ሁለቱም አጥፍተዋል። ሱረቱን አራፍ ላይ ሁለቱንም ይወቅሳቸዋል ማለት ወቀሳ ሰላችሁ አትቅረቡ ያልኳችሁን ዛፍ ለምን ቀረባችሁ? ይህን ነው የሚላቸው። ሱረቱን ጣሃ ባህ ላይ ስትሄዱ ስፔሲፊካሊ አደምን ነው እንደሚያነሳው ፈአሳ አደሙ ረበሁ ፈገዋ ይላል። አደም ጌታውን አመፀ ሳተም ይላል። እናታችንስ እናታችን ሄዋን እናታችን በአደማዊነት ስር ነው የምትካተተው። ይወቀስ ከተባለ ግን የሚወቀሰው ወንድ ነው አለ አላ አይገርማችሁ። ለምን ለምን አትሉኝም? ምክንያቱም የቤቱ ራስ እሱ ነው። የቤት እራስ ወንድ ነው። ያ ማለት ሁለቱም አጥፍተዋል። ሪስፖንሲቢሊቲ የቤቱ ሪስፖንሲቢሊቲ ይጠየቅ ከተባለ ኃላፊነት ያለበት መጀመሪያ የቤቱ ራስ ባል ነው ከዛም ሚስተጠያቄ ነው ሁለቱም ተጠያቂ ናቸው። ነጥለን ደግሞ እንጠይቅ ካልን ተጨማሪ ኃላፊነት ያለበት ወንድ ነው። ስለዚህ እኛ ቤታችን ውስጥ አያድርገውና ልጆች ቢበላሹ አላግባብ የሆነ ነገር ልጆች ሲያደርጉ ብናይ የቤቱ ራስ ወንድ እንደመሆኑ መጠን መጀመሪያ የሚጠየቀው ባል ነው። አንዳንድ ጊዜ እኛ ቤታችሁ ከሆነ ሚስቶቻችን ነው። በቃ ልጆቹን በስርዓት አታሳድጊም፣ ልጆቹን ዞር ብለሽ አታያቸውም። እኔ ቀን እየደከምኩ እየሰራው ነው እየመጣ ያለሁት። እውነት ነው፣ የአክል ከሪም በጣም ውጭ ያለው ድካም እንረዳለን። አላ ያበርታ፣ አላ ያግዝ። ነገር ግን ቤቱን የማየት የማስተዋል ለሚስት ማቅጣጫ የመጠቆም የእሷን ምክር የማድመጥ በጋራ ባልና ሚስቶች በጋራ ስለ ልጆቻችሁ የመወያየት ሚስት ስለ ልጆቹ የቀን ውሎ ማስረዳት ትምህርት ቤት ስላለው ሁኔታ የማውራት በጋራ ኃላፊነት አለባችሁ። ከምንም በላይ ቤት ውስጥ ለሚፈጠሩ ነገር የቤቱ ራስ ተጠያቂ ነው። የቤት እራሱ ወንድ ማዕረግ እንደተሰጠው ሁሉ ቁርአን የሚያስተምረን ማዕረግ በተሰጠ ቁጥር ትልቅ ኃላፊነት አለው። አደም ትልቅ ማዕረግ እንደተሰጠው ትልቅ ኃላፊነት ደግሞ ተሰጥቶታል። ስለዚህ ሴት ኃጢአት ሁሉ ከሴት ይገኛል፣ ሴት አስተሳሳች ናት የሚል ናሬሽን እንደ ቁርአን አስተሳሰብ የተሳሳተ ናሬሽን ነው። ሁለቱም ክልከላ ተሰጥቷቸዋል። ሁለቱም ጥሰዋል። ይኖ በጣም የሚገርመኝ ነገር ባልና ሚስት ናቸው። አይደለም አንደኛው ይኖ ሸጣን ወደፊት እናየዋለን። ሸጣን ሲወሰውሳቸው አድምን ብቻ ሄዱ አልወሰውሰቱም፣ ባይዘው ወይም እናታችንን ብቻ ሄዱ አልወሰውሰቱም፣ ሁለቱንም ነው ፈወስወሰ ኢለይህም፣ ሁለቱንም ነው ያለ ማቋረጥ የወሰውሳቸው ለምን መሰላችሁ? አደምን ብቻ ቢወሰው ሰውና አደም ሐሳቡም ሲያቀርብ እናታችን ልትቃወም ነው ኖ እርሳሁ እንዴ ምንን ወላ ተቀረበ ሃዚህ ሸጀራ የሚለው አያ ፈተኩነ ሚን አዛሊሚን ሁለቱንም ስለወሰወሳቸው ባልና ሚስት እርስ በርስ ሊመካከሩ ይገባል። የአላህን አያ ሊተዋወሱ ይገባል። እና የሚገርማችሁ እናትና አባታችን እርስ በርስ ወላ ተቀረበ ሃዚህ ሸጀራ ፈተኩነ ሚን አዛሊሚን የሚለው የተሰጣቸውን አያ አልተዋወሱትም አልተዋወሱትም ረስተውታል። እና የዘን ሸጣን አገኛቸው። ሴት ልጅም ወንድ ልጅም አሳሳቶች እንደሆኑ መታወቅ አለበት። ሴት ልጅ ብቻ ኃላፊነቱን አትወስድም፣ ወንድ ልጅ ብቻ ኃላፊነቱን አይወስድም። ሁሉም እንግዲህ በራሱ ስራ ይጠየቃል። አላህ እንግዲህ መጥፎን ነገር ከሚሰሩ ባሮች አድርገን፣ ረመዳናችን ከተቀበላቸው ባሮች አድርገን፣ ለቀጣይ ረመዳን አላህ የሚያደርሰን ባሮች አድርገን። ሰኢድ ነበርኩኝ። ሁላችሁም ለሙስሊሞች ዱዓ አድርጉ። ወሰላም አለይኩም አላ። ጦር መሳሪያ የያዘ የመንግስት ወታደር ወጥቶ አገልጋዩን ለምን ይቀበላል የሚለው ጥያቄ እና ማማሲያ ይዞ እንዲወጣ ነው የምትፈልገው? ማማሲያ ይዘው ታዲያ ይውጡ ብሏል። ኮመንት ላይ ስመለከት ያየኋቸው ኮመንቶች በጣም ነው ያስገረሙኝ። ያው ዘይት እንዳለው ታውቃላችሁ አይደለ? ዘይቱ ፈሰሰ ምናምን ተብሎ የእሱን ዘይት ገዝታችሁ ከተገባችሁ ምናምን ጀነት ገነት ላይ ቪአይፒ ያዝላችኋል ምናምን ብሎ የሚሸረችረው አንድ ዘይት አለና ያንን አስመልክቶ አንተ ዘይት ስላለ እኛ ደግሞ በርበሬ ይዘን ወይም በርበሬ ይዞ ነው መውጣት ያለባቸው ሲሉ ኮመንት ላይ በጣም ነበረ የገረመኝ። ለማንኛውም እንግዲህ ይህ አጭበርባሪ የተባለ ፕሮፌት ወይም ደግሞ ነብይ ባይ ግለሰብ እንግዲህ በፖሊሶች ታዝቦ በገንዘቡ ምክንያት እንግዲህ የዚህን ያክል እንግዲህ ውዥንብር እየፈጠረ ይገኛል። አላህ ስብሐነሁ ወተዓላ ቀጥተኛው መንገድ ይምራቸው። ወደ ዛሬ መጨረሻ ቪዲዮ ወስዳችኋለሁ።